ምን ነው? እኔን ክፍል ለማድረግ ነው? አንተን የከበደን ነገር እኔን አይከብደኝም ለማለት ነው። እኔ እንደሱ አልወጣኝም አላልኩም፣ ትራፊ ከፈለግሽ ብዬ ነው። የዚህ ምግብ ትራፊ እንኳን እኔ ልበላው ለውሻም አልሰጠውም። አሁን ያለው መቅዶኒያ እናቱን አስገባ፣ ሰው ቢሰማ ምን ይላል? ነውር አይደለም? ሁለት እንጀራ ነበረች፣ ቅድስቱን ጠራርጌ አፌ ላይ ጠባረኳት። ሁለትን እንጀራ ብሽ ላይ ጠበርሽ ምን ብላ እንደመለሰችለት አልጠየኩትም ጠይቂ ይቺ ባቄላ ካደረች አትቆረጠመም ወይ ፈጭተን ወይ ቀቅለን ማሳደር አለብን ገድዬሽ ሺህ አመት ብታስር ምንም አይቆጨኝም ለነገሩ ምን ይገባሻል? ትምህርት እንኳን ያልተማርሽ መሀይም ነሽ መሀይም ማነው መሀይም እ። ማንኖ ማሀይም እኔን ነው ያለችኝ። ረ እማዬ አትቀልጂ። አንቺንማ ማሀይም አትልሽም። ይህኒውድ ማን ነው ማሀይም ያል ምን መሰለ ከማዬ ጋር እያወራን እናትና አባቱን የማያከብር ሰው ምን ይባላል ሲሉኝ ማሀይም ብዬ መለስኩላቸው። ልክ ነኝ አደለም? ረ ምን ማሀይም ብቻ ብራንድ መሀይም እንጂ የመሀይም መሀይም አንቺ እንደሰደብኩ ተናግረሽ ከትዳሪ ልታፋችኝ ነበር የተናገርሽው ነው የተናገርኩት አጠፋው እኔ ነኝ አጠፋሁት ድሮ ነበር አውጥቼ ለረጉሽ የሚገባው እኔ እኔን የማስወጣት ስልጣን የለሽም ባሌ ግን አለው። ከኔና ከእናት ምረጥ ብሎ ማንን ይምርጥ ይመስልሻል? አስቢ። ስሰድብሽ በጆሮ የሰማውን ስድብ ሚስቴ አትልም ብሎ ተሰዳቢዋን ሳይሆን ሰዳቢዋን አምኖ ስሞኝ ሄዷል። እና በእኔ ፍቅር የታወረው ልጅሽን በፈለኩት አቅጣጫ ብመራው የማይከተለኝ ይመስልሻል? ተይ ልጄ፣ ተይ እንደዚህ አታድርጊ። እኔ ላንቺ ግፉ አይደለሁም። እኔ ግን ነኝ ወንድሜን አብሮ እንዲኖር ስለፈቀድሽለት የማዝንልሽ መስሎሽ ነው? ወንድምሽ እንዲኖር የፈቀድኩለት ስለቸገረው አዝኜለት ነው። እኔ ልብ ውስጥ ያለውን ነገር ሳልደብቅ ልንገርሽ፣ ከዚህ ቤት እንድትወጭ ፈልጋለሁ። ይህን ደግሞ እኔ ሳይሆን ልጅሽ ነው የሚያደርገው። እንዴት እንደዚህ አሁን እናቱ ያለችውን ነገር አምኖ ተቀብሎ ቢሆን ምን ሊፈጠር እንደሚችል አስበሽዋል? ሳላስበው ቀርቺ መሰላ? ብታስቢ ኖሮማ ባልተናገርሽ ነበር። የሰማኛል መሰለኝም ነበር ልትሰሚ እንደምትች ማወቅ አለብሽ። ይኸውልሽ ውዲት፣ እባክሽ ተናደሽ ከመናገርሽ በፊት ጀርባሽን ተመልከች። ማንም ሰው ከሌለ እንኳን መሳደብ ይቅርና ከፈለግሽ ግዳያት። ሰው ካለ ግን ትንፍሽ እንዳትይ አልልም። የገረመኝ ነገር ግን ቢኖር ማንን ነው መሀይም ያለው ብሎ ስጠይቃት? እኔ ነው ማለቷ ነው እና ምን እንድትል ጠብቀሽ ነበር ከዚህ በፊት ፈርታ ነበር ዝም የምትለው ዛሬ ግን የልብ ልብ ተሰማት ምን አግኝታ ነው መሀይም ብለሽ ሰድበሽ ማሰቢያዋን ከፍተሽው ምን አግኝታ ነው ትያለሽ እንዴ በዚህ ከቀጠለች አደጋ ላይ ነው የምንሆነው የእርዳታ ድርጅት ለማስገባት ያስብሽውን ነገር አፍጠኝ ለወንደ ሰው እንዲነግራት ነግሬው ነበር። ምን አለሽ? ምን ብላ እንደመለሰችለት አልጠየኩትም። ጠይቂው። ይቺ ባቄላ ካደረች አትቆረጠመም ወይ፣ ፈጭተን ወይ ቀቅለን ማሳደር አለብን። እማዬ ዛሬ ቅፍፍ እያለኝ ነው። የበላሹ ምግብ ነው አልበላውም እኮ እማዬ። ከነጋ ትንሽ ነው የተቀመስኩት፣ ሁለት እንጀራ ነበረች ድስቱን ጠራርጌ አፌ ላይ ጠባረኳት። ሁለት እንጀራ ብሽ ላይ ጠባረ? አዎ ትንሽ ነው። ሁለት እንጀራ ጠባረኩት ሳይሆን በላት ነው የሚባለው። አረ ትንሽ ነው ማየ። አስቡት እስቲ፣ ሰውነት በአግባቡ ለመስራት ኃይል ያስፈልገዋል። ኃይል ደግሞ ከምንድን ነው የሚገኘው? ከምግብ ነው። ብዙ ኃይል ለማግኘት ደግሞ ብዙ ምግብ መብላት አለብን። የዚህ ቤት እንክፋት ተቃቁሜ ለመኖር ብዙ ኃይል ያስፈልገኛል። ታረዳዎች ልጄ። ለምንድነው ታዲያ ይቀፈፍሽ? እኔ እንጃ። ዛሬ ያሰቡት ተንኮል ትልቅ ነው መሰል። መብራቱን አብርቸው ራሱ ቤቱ ጨለማ ነው። አልነገርኩሽም? እንዲ ምን ልጄና ሚስቱ ለእኔ ምን ማድረግ እንዳሰቡ። ምን የሀገር ባህል ልብስ ሊገዛለት ነው? መች ወግ ደርሶኝ። አይደለም፣ ሽፎን ሊገዛሉት ነው። አይደለም፣ ሌላ ነገር ገምች። ኢየሩሳሌም መሄድ እንደሚፈልጉ አውቃለሁ። እዛ ሊወስዶት ነው። አይደለም? ደርሶሽበታል። ኢየሩሳሌም አይደለም፣ መቆዶኒያ ነው። መቄዶኒያ የእርዳታ ድርጅት አይደል እንዴ? አዎ እሱንማ እኔ አይደለም እንደ የነገርኩት መችስ፣ በዚህ ሴጣናዊ ሀሳብ አልተስማሙማ። ስማማ ባልስማማ ምን አመቃለሁ? ልጄ ባለው ነገር እስማማለሁ። ልጆት ያሉትን ነገር ካደረጉ፣ ከእርሶ የበለጠ ልጆትን ነው የሚጎዱት። እንዴት እርሶ ከዚህ ቤት ከወጡ በኋላ ባልና ሚስት በሰላም የሚኖሩ ይመስሎታል? ቀን ጠብቃ ጌርሱ ልጅ ወንደሰንን አስወግዳ ቤቱን ሽጣ ነው የምጠፋው። በፈጣሪ ስም ምንድነው የምታወሪው? እኔ ባላወራውም መፈጠሩ አይቀርም። አውርቼ ነገሮችን በጊዜ መፍትሄ ብንፈልግላቸው አይሻልም? ምን ላድርግ ታዲያ? ወንደሰን ድጋሚ ከጠየቁት አልፈልግም ይበሉ። ቢያዝንብኝስ? ይዘ ነው ጡጦ አልጠበን ብሎ እንዳያስቸግሮት ነው። ትልቅ ሰው ነው እኮ። ህፃን ልጅ እንዳሉት አክት አያደርጉ። ይሄ አክስ የሚባል ነገር ምን ማለት ነው? የወዲትም አክት አለችኝ፣ አንቺም አክት አለች። ምን ማለት ነው? እስቲ በደንብ ብትነግሪኝ ደስ ይለኛል። ትንሽ ግልጥ ይሆንልኝ። በቃ አክት ያርጉ ማለት አክት ያርጉ ማለት ነው። አይ አለምዬ፣ እኔም ከሷ ነበር የሰማሁት። ለአንቺም አልተገለጠልሽም ማለት ነው። አይ በቃ ተይው። ምንድነው የምታፈችው? ልስጥሽ? አልፈልግም? ለአንተ ብቻ የተሰራ ምግብ ነው። ጥርግ አርጋ ብላ። ትራፊ ከፈለግሽ ብዬ ነው። የዚህ ምግብ ትራፊ እንኳን እኔ ልበላው ለውሻማ አልሰጠው። ለምንድን ነው ውሻማ አይበለው? ከትንሽ ደቂቃ በኋላ ታውቀዋል። ከትንሽ ደቂቃ በኋላ ታውቀዋለህ። ምን ማለት ነው ታውቀዋለህ ማለት ነው? ምግብ ውስጥ የከተትሽበት ነገር አለ እንዴ? ንገሪኝ፣ መርዝ ጨመርሽበታ? አንቺ አውሬ፣ ሳልቀድምሽ ቀደምሽ። ተረጋጋ፣ ተረጋጋ አስቼ፣ ተረጋጋ። እቺ እርጉም የሰጠችህን መድኃኒት አርክሰዋል። ተረጋጋ አስቼ፣ አርክሰዋል። እንደዚህ ሞት የምትፈራ ከሆነ ለምን ክፉ ትሆናለህ? አንተ ራስህን እንደምትወደው የምትጎዳቸውም ሰዎች እራሳቸውን ይወዳሉ። አንተ ላይ እንዲደርስ የማትፈልገውን ነገር ለምን ሌላ ሰው ላይ ታደርጋለህ? ዝም በይ አውሬ። ምግብ ውስጥ መርዝ የሚጨምር ሰው ስለ ጥሩነት ሊመክር አይችልም። እሺ አልጨመርኩበትም፣ መርዝ የለው። ሁሉም ሰው እንዳንተ አውሬ ይመስልሃል? ውዴ የነገርኩን ነገር እንዴት አደረክ? የቱ? አንተ ደግሞ አሁን በሆን ትረሳዋለህ እንዴ? ስለማየ የነገርኩን ነው ተውቀ እንዴ? አይ መተው እንኳን አልተውኩትም፣ ግን የእሷን ውሳኔ እየጠበቅኩ ነው። እማየን ታውቃቸዋለህ፣ ውሳኔ ለመውሰን ያመነታሉ። ስለዚህ እሳቸው የከበዳቸውን ውሳኔ አንተ ልትወስንላቸው ይገባል። እናት እኔ ትንሽ ከብዶኛል። ምን ነው እኔን ክፍል ለማድረግ ነው? አንተን የከበደን ነገር እኔን አይከብደኝም ለማለት ነው? እኔ እንደሱ አልወጣኝም። አላልኩም፣ ብለሃል እንጂ ከዚህ በላይ ምን ልት ለማረ በጣም ነው ያዘንኩ። ይቅርታ አድርግልኝ። እናት በአሁን ሰዓት ለማየን የናንችንን ያለናት ለዛ እኮ ነው የሚያስደስታቸውን ነገር ያሰብኩት። አንተ ግን እማየን እንድደሱት አትፈልግም? እንዴት አልፈልግም? እፈልጋለሁ እንጂ። ብትፈልግ ኖረማ በእኔ ሀሳብ ተስማማ ነበር። የነጌታ ወይ እመነኝ፣ ለማየ የሚጠቅማቸውን ነገር ብቻ ነው የማስበው። ምን ያክል እንደምወዳቸው ታውቃለህ። ሳር ቅጠል እንኳን ያውቃል እኮ። እሺ በለኛ። እማዬን መቀዶ ነው ያናስገባቸው? እሺ አናገራታለሁ። ወንድዬ የኔ ወንድም ምን ሆነ? እኔ ቆዘምከው ቆዘምከው አይደለም። እባክህ ደህና ነኝ ለማለት መጀመሪያ አንተን ደህንነት ማወቅ አለብኝ ወንድሜ። አንተም መጥፎ ስሜት ሲሰማ እንደ መንታ ወንድሜ እኔም መጥፎ ስሜት ይሰማኛል። ደስ ሲልህ ደግሞ ደስ ይለኛል። በአሁኑ ሰዓት ደግሞ ተከፍቻለሁ። ምነው ያስከፋህ? ያስከፋ ነገር አለ እንዴ? ምንድን ነው? ምን ይወድ፣ የሆነ ነገር አስባ ነበር ግን ልቤ እኔ አላመነበትም። ብዙ ኮምፈርት አልሰጠኝም። የነገረችን ልትነግረኝ ትችላለ፣ ሚስጥር ከሆነ ግን በባለ ትዳሮች መካከል መግባት አልፈልግም። አዎ አይደለም፣ ስለ እናቴ። እናተ ምን አመማቸው? እንደኔ እናት፣ ኧረ ፈጣሪ መስገን አላመማትም? ግን ምን መሰለ እንዴት እንደምናገር እኮ ግራ ገባኝ። ማለት የውድዬ ማዘርህ እዚህ ብቻቸውን ናቸው። የሆነ አጫዋች ያስፈልጋቸዋል። ጥሩ አይደለም ብቻቸው መሆናቸው። ስለዚህ መቅዶኒያ ይግቡ እኮ ነው የምትለኝ? አስበው። መቅዶኒያ ደግሞ የሚረዳ ሰው ወይ ደግሞ ቤተሰብ የሌላቸው ነው እንጂ እኔ ቤተሰብ ልጅ እያለሁ መቅዶኒያ ማስገባት እንደው ትንሽ ትንሽ አይከብድም? ለዚህ ነው እንደ የተጨነከው? እኔ እኮ የሆን ነገር የሆን ክብ የሚመስሉኝ ነፍሴ ልትወጣ ደርሳ ነበር። አዎ ለዚህ ኮ ነው። እስቲ እግዚአብሔር ያሳይ አሁን ያለው መቅዶኒያ እናቱን አስገባል። ሰውስ ቢሰማ ምን ይላል ነውር አይደለም እንዴ ትልቅ ሰው ኮ ነው። እስቲ አስቡ ሰው ስለሚለው ነገር ምን አስጨነቀ ልብህ። የሚልህን ነገር ብቻ ላይ ያተኩር ልብህ። ማን ፈቀደ አስቸስ ሲል ጠይቃ እውነት አንተ እናት ማቆየ እርዳታ ድርጅት ይግቡ ቢባል አንተን ያክል ጎረምሳ ልጅ እያላቸው ልብ ይፈቅዳል? እሺ ትላለህ? ታቃለ እኔ አላገባሁም። ባለትዳር እንዴት እንደሚያስብ አላውቅም፣ ግን እኔ ሚስት ባገባ ሚስት ያለችኝን ነገር አደርግላት አለው። አንተም ሚስት ያለችን ነገር ብታረግላት ደስ ይለኛል። ሴቶች ደግሞ የሚፈልጉት ነገር ሲደረግላቸው ደስ ነው የሚላቸው። መግባባት አለባችሁ። እሷ የምትልህን ነገር አድርግላት፣ ሺ በላት። ሚስት ደግሞ ደስ ሲላት አንተም ደስ ይልል፣ ከጭንቀት ትገላገላለህ። ምንት ነው? ጠላ ነው እንዲያፈላሽው? ማን ነው ባለሙያ ብሎ የቀጠረሽ? ሲያስጠላ። የቤቱ ባለቤት ሙያሽን አስታውቂኝ። ቡናውን ካልወደድከው ለምን ትጠጣለህ? እንዳይባክን። ከአሁን በኋላ ግን ቆንጆ ቡና ካላፈላሽ አባርሻለሁ። እኔኔ ማባረር ስልጣን ላይ እንኳን አልደረስክም ጥገኛ ሆነ ማባረር ያምርሃል ምን አባሽ ነው ያልሽው ማን ነው ጥገኛ አንተ ምን ነው አጠፋው እንዴ መጤ ነበር ማለት የነበረብኝ አረ ጥጋ ማን ነው እባክሽ እንደዚህ ልብ ልብ ይሰጠሽ ኩሽናዬ ኩሽናዬ አዎ ኩሽና አንዴ ነው ልብ ልብ የሚሰጠው እዚህ ቤት ውስጥ መኖር ጀምረሃል። ይሄ ማለት አልጋ ብቻ ሳይሆን ምግብም ትጋራለህ። የማይጠግብ ሆድህን ለመሙላት ምግብ የምትሰራው ማነች ነች? አንቺ ነሻ። የምትጠጣውን ቡናስ ማን ነው የሚያፈላል? አንቺ። የምትኖርበትን ጊዜና ቀን የሚወስነው እኔ ነኝ። ከፈለግኩኝ ማታ፣ ከፈለግኩኝ አሁን ለመጨረሻ ትንፋሽ እንድትተነፍስ ላደርግ እችላለሁ። ማድረግ የሚጠበቅብኝ ነገር ቢኖር የምትበላው ምግብ ወይም የምጠጣው ቡና ላይ ትንሽዬ መርዝ ጠብ ማድረግ ብቻ ነው። ቦቅ በቃ። የነገርኩሽን ነገር ምን አደረግሽው ምኑን ያ የእርዳታውን ጉዳይ ነው ገባኝ የእርዳታ ድርጅት መግባት አልፈልግም ግን እኮ ዮዲ ደግሞ ለእሳቸው እዛ ይሻላል ብላኛለች አንተስ እኔማ ያንችን ደስታ ማየት ነው የሚበልጥ ግን እኮ ደግሞ ዮዲት እዛ ብትቆይት ይሻላል ስላለችኝ እኮ ነው። አይሻልም። የኔ ደስታ ከልጄ ጋር የትም መሄድ አልፈልግም። እሺ፣ ግንማ እስቲ በደንብ አሰይበት። እዚህ ብትሆኚ ብቸኝነት አይሰማሽም? አይደብርሽም? ቢያንስ ያንቺ ኩዮዎች አሉ፣ እዛ ትንሽ ልትግባቡ ትችላላችሁ። አይደብርሽም ብዬ ተስፋ አደርጋለሁ። አይሻልም? ይሻልሻል ምን ይሰማኛል? አንተ ካለ ሁሉን እችላለሁ፣ ካጣሁ ግን እሞት ባለሁ። እማ እራት ሙችብኝ። እኔ እኮ ወድሻለሁ በጣም ደሞ። ወድሽ ታውቂያለሽ አይደል? አውቃለሁ ልጅ፣ እኔም ነፍሴ እስክትወጣ ነው የምወድ እማ። የወዲም እኮ ይህንን ስታስብ አንቺን ለመጉዳት አስብ አይደለም። አውቃለሁ ትንሽ ችኩል ናት፣ ግን እሷ አንችን በጣም ነው የምትወድሽ። በጣም በምድር ላይ እንዳንች የምትወደው ሰው የለም። ከፈጣሪዋ በታች አንችን ነው አብዝታ የምትወድሽ። ክፉ አስብ አይደለም ብላ ያውቃለሁ። ለእኔ ብላ ነው ያልገባት። ነገር ግን የአንድ እናት ደስቷ ያለው ልጅ ዋጋ ነው። አንድ ቀን ስትወልድ ይገባታል። ምን አለው? አልተስማማችም አልሄድም አለች። አንተስ ምን አልካችም? እኔማ ምን እላለሁ አልሄድም ስትለኝ በቃ የሷን ፍላጎት መጋፋት መስሎት ስለሰማኝ ስለሰማኝ ተውኩት። በዛ ላይ ደግሞ እናቴ ስለሆነች መጨከን አልቻለም። ሆዴ ለምን ማለቴ የተስማማን መስሎኝ ነበር። ለሳቸው ደግሞ ዛሬም ነበር የሚሻላቸው። ምን መሰለሽ እናት ደስታዬ እዚህ ነው ከአንተ ርቄ መሄድ አልፈልግም ማለች። እኔም ደግሞ እሷን ማስገደድና ሂጂ ማለት ጨክኝ አልቻልኩ። ያው እናት ያለች፣ ልክ ነው ያደረከው። እንግዲህ ደስታዬ እዚህ ነው ካሉ ምን ማድረግ ይቻላል? አሜን ብሎ ነው መቀበል። አንቺ ሮጊት ምን ባረግ የምገለገልሽ? ተይ ልጄ ልጅ ጀልቀቀኝ። ወንጀል ትገቢያለሽ። ገድዬሽ ሺህ ዓመት ብታሰር ምንም አይቆጨኝ። ለምንድን እንደሆነ አልሄድም ያልሽው ትንጭል። ወንጀል ትገቢያለሽ። ልጅ ልጅ፣ አትኮኝ፣ ልጅሽ አይደለሁም። አሁኑ ለልጅሽ ሄደሽ የእርዳታ ድርጅት ውስጥ እንደምትገቢ ትነግሪዋለሽ፣ አለበለዚያ ግን የአዛውንቶች መጦሪያ ሳይሆን መቃብር ውስጥ ለምቀጥሽ።